ቢሆንም ግን ለጥቅም ስትል ዝም ትለዋል። ነገር ግን አላህ ስብሓንሁ ወተዓላ እኛ እናስፈልገዋለን የሚሰትረን ስለምናስፈልገው ነውን? አላህ ስብሓንሁ ወተዓላ ምን ይላል? የመጀመሪያችሁ የመጨረሻችሁም ሰውን ጋኔኑም በአንድ አካባቢ ቢሰበሰቡና የፈለጉትን ጠይቀውኝ ከዚያም ብሰጣችሁ መርፌ ባህር ገብቶ የሚቀንሰውን ያክል እንኳን ከንግሥና ምንም አይቀንስም።

ግልጸኞቹ ሲቀሩ እነማን ናቸው ግልፀኞቹ አንግተው አላህ ስብሓነ ወተዓላ ሰትሯቸው ሲያበቃ ኃጢአቶቻቸውን ግልጽ አውጥተው እራሳቸውን የሚያዋርዱ ናቸው ለምሳሌ ሌላ አገር ተጉዞ ወንጀል ይፈትምና ሲመለስ ፎቶዎቹንና ቪዲዮዎቹን የሚበትም ወንድሜ አላህ ሰተረህ አይደል በቃ ዝም በል በወንጀል አምሽቶ ከዚያም ሲነጋለት አላህ ሸፍኖለት እያለ።

ነገር ግን በሽፈናው ሸፈነ። ቅጣቱንም አያፈጥንብህም ይጠብቃል። ከናብሉሲ የሰማሁትን በጣም ደስ የሚል ታሪክ ላካፍላችሁ። አንድ ሰው የሆነን ሰው ፍለጋ ወደ አንዲት መንደር ይመጣል። አያውቀውም። ሰዎች ሆይ እገሌ የእገሌ ልጅ የት ነው የማገኘው ብሎ ጠየቃቸው። እዛ ጋር ታገኘዋለህ ብለው ጠቆሙት። ከዚያም ሄዱ። ሲያየው ተራ ሰው ነው። ምንም የዓቢድነት ምልክት የለውም። ከዚያም ጠጋ ብሎ እገሌነህ ብሎ ጠየቀው። አዎ ነኝ አለ። ከዚያም እባክህን ማንም ሰው የማያውቀውና በአንተና በአላህ ያለህን መልካሙ ሥራ እንድትነግረኝ እፈልጋለሁ አለ። ስለ የትኛው ሥራ ነው የምትለኝ አለ። የሆነ የምትፈጽመው ተግባር አለህ። እኔን አታውቀኝም። አንተን ለማግኘት ከሩቅ ነው የመታሁት። በአንተ ምክንያት የሆነ የተከሰተብኝ ነገር ስላለ ነው በአንተና በአላህ መካከል

ቤተሰቤም ካወቁ ይገሉኛል አለች። ውሳኔው ያንተ ነው። ልትነግራቸው ከፈለክ ንገራቸው፣ ልትሰትረኝ ከፈለክም ሰትረኝ፣ አላህ ይሰትረህ። ከዚያም ዝም አልኩኝ። ጉዳዩን ቻል አደረግኩት፣ ንዴቴን ተቆጣጠርኩት። ከዚያም ማንም እንዳታገኝና እስክትወልድ ድረስ ከዚህ ቤት እንዳትወጪ ብያት ጥያት ወደዚህ ከተማ መጣሁኝ። ከዚያም ከወለደች በኋላ ሄድኩኝና ልጁን ይዤ ወደ መስጂድ በማታ አመራ ሁሉም ሰጋጆች መግባታቸውን ካረጋገጥኩኝ በኋላ ልጁን በሩ ጋር አስቀምጬው ልሰግድ ገባሁ። ሶላቱን እንደጨረስን ልጁ ማልቀስ ጀመረ። ሰውም ተሰባሰበ። ማን ነው ልጁ? የማን ልጅ ነው? እያሉ ይጠያየቃሉ። ከዚያም ካላወቃችሁትና ወላጆቹ ካልተገኙ በቃ ለእኔ ስጡኝና ላሳድገው አልኳቸው። ነገር ግን ይህ ልጅ እንዳልሆነ መስክሩ አልኳቸው፣ በመንገድ ላይ ያገኘውት ልጅ መሆኑን መስክሩ አልኳቸው። ከዚያም ልጁን ይዤ ሄድኩኝ ለእናቱም አስረከብኩት። ይኸውልሽ ልጅሽ አሳድጌው አሁን ተሰትረሻል አልኳት። ይኸው ነው ታሪኬ። በታሪኬ ምክንያት ተከሰተብኝ ያልከው ነገር ምንድነው? አለ በህልሜ ነቢዩ አለይሂ ሰላቱ ወሰላም መተው በጀነት ሲያበስሩህ አየሁን ያለ ዐጂብ ሱብሓነላህ ነቢዩን ዐለይሂ ሰላቱ ወሰላም በህልሟ አያቸው ይህ ሰው በዚህ ድርጊቱ ጀነትን አበሰሩት መሰተር ምንኛ ታላቅ ነው ወዳጆች ወላሂ ሲትር በሕይወታችን ያስፈልገናል ወዳጆች ወላሂ ሲትር በሕይወታችን ያስፈልገናል ሚስጥሮቻችን በአደባባይ አንልቀቅ በስልኮቻችን አማካኝነት ወደ ማኅበራዊ ድህረ ገጾች አንበትም ዝም እንበል በራስህ ላይ ተጠመድ። ወላ ብዙ ነውር ነው ያለን። የራሳችንም አልበቃ ብሎን የሰዎችን ገመና እየተከታተልን ይፋ እናወጣለን። ወላሂ መሰተር የቅያማ ቀን ያስፈልገናል ወዳጆች። ለዚህም ነው የቅያማ ቀን አላህ ሱብሓነሁ ወተዓላ ከሚለግሳቸው ከተላላቅ ጸጋዎች መካከል አንዱ ሲትር ነው። የቅያማ ቀን ሰዎች ሲሰበሰቡ እራቆታቸው፣ ባዶ እግሮቻቸው ሆነው ነው የሚሰበሰቡት የኢማን ባለቤቶች ሲቀሩ

ትእዛዙንም የሚተገብሩ የሆኑ መላእክት ምስክሮቿም፣ ምላሶቻችን፣ እጆቻችን፣ አካሎቻችን፣ እግሮቻችን የምንራመድበት ምድር። ዳኛውም ጥራት የተገባው አላህ ነው። ምንም በደል የለም፣ ግቦ የለም፣ ጉዳይ አስፈጻሚ የለም፣ ማጭበርበርም የለም። እኔ እናንተ ደግሞ ከፍጡራኑ ጋር እንሰበስባለን። ከዚህ ፍርድ ቤትም ፊት ለፊት እንቆማለን። በስማችንም እንጠራለን። አንተ እከሌ የእከሌ ልጅ ሆይ ተነስ። ከዚያም መዝገቦችን ተሸክመህ ትመጣለህ። በዱንያ የሰራሃቸው ስራዎችህ ይዛሃቸው ትመጣለህ። ወንጀለኞች ይህንን መጽሐፍ ሲመለከቱት፣ ዋ ጥፋታችን! ለዚህ መጽሐፍ ከሥራ ትንሽንም ትልቅንም የቆጠራት ቢሆን እንጂ የማይቶ ምን አለው ይላሉ። የሰሩትንም ነገር ሁሉ ቀራ ቢሆኑ ያገኙታል።

ከሱ ውጪ ማንም አያይህም ለፍርዱ አንተ ብቻ እንድትቆም ያደርግሃል ማንም ሳይመለከተ ከዚያም ስራዎችህን ይዘረዝርልሃል ነገር ግን አይተሳሰብህም አይጠይቅህም ለመተሳሰብ የሚቀርም ሰው ይጠፋል ስለዚህ ሙእሚን ስራዎቹ ብቻ ይዘረዘሩለታል። ከዚያም በዚህ በዚህ ቀን ያደረግከው ነገር ትዝ ይልሃል እያለ የሰራኸው ነገር ሁሉ ያሳያል ጀነት የምትገባው በሱ ረሕመት እንደሆነም

ይህን ሁሉ አድርገህ ሳለ ነገር ግን በዱንያ ሰተርኩ በአኼራም እሰትርሃለሁ ይላል እነኚህ ኃጢአቶች በሙሉ ወደ መልካም ሥራዎች ቀየርናቸው ይላል ያ ወላሂ ከዚህ የበለጠ ደስታ የለም አላህ ያጎናጸፈው ብቻ ስለዚህ በዱንያም በአኼራም የአላህን ሲትር ፈላጊ ሆይ አሁን የሥራ ጊዜ ነውና ባለህ ጊዜ ተጠቀም ነገ ሳይሆን ዛሬ ዛሬ ነው ወደ አላህ መመለስ። አላህ ይሰትርህ ዘንድ ሰዎችን ሰትርላቸው። ለሰዎች ስታዝን እንደሚታዝንልህ ሁሉ፣ አላህ እንዲሸፍንልህ ከፈለክ የሰዎችን ነውር ሸፍን። በራስህ ተጠመድ። የሰዎችን ገመና መከታተል አቁም። የሰዎችን ነውር ማየት ተው። በአጸያፊ ምስሎች እያየህ አትደሰት። በክፉ ዜናም አትደሰት። በሰውም ውርደት አትደሰት። በዚህ መልኩ